ታሪካቸው ብዙ ነው፣ ግን እየጠፉ ስለሆነ መጥተሃል። እባክህ ልጅ ታደጓቸው። ወጣቶች ናቸው፣ ትውልዶች ታግደጓቸው። እኛ እንግዲህ ትንሽ ቀን ነው የሚቀረን ብዬ አስባለሁ። ግን እንደው ትውልዱ ያሳዝነኛል። ራቁ ሲቀን መለመላውን ሲቀር ይህ እንግዲህ የኔ ሚዲያም ለዚህ ነው የተከፈተ። ዋና አላማው ቁም ነገሩ ምንድን ነው? የጠፉ እጽዋቶችንም እንስሳቶችንም ሁሉም ሆነ ኢትዮጵያን በሙሉ መታደግ ነው በባህልን

ሊጠፉ የተቃረቡ እጽዋቶችን ካሁኑ መታደግ ካልጀመርን ኢትዮጵያ የተፈጥሮ ሀብቷ ማማ መባሏ ቀርቶ በተፈጥሮ የተራቆተች ኢትዮጵያን ለማየት መወሰን ይሆንብናል። በዛሬው ቆይታችንም እሾህን በሾህ የተባለላትና ይህ አስገርሞን ሳያበቃ ደግሞ ፍሬዋ እጅግ ጣፋጭ እንጀራ ለምኔ ያስባለችውን እጽዋት አሳያችኋለሁ። እናንተው ግን ለሚዲያችን አዲስ ከሆናችሁ ሳብስክራይብ እያደረጋችሁ አብራችሁን ቆዩ። የፈጣሪ ስጦታ አጋምነሽ ይሉሻል። እሾህንም አወጠሽ ሁነሽም መብል ሁላችንም እንታደግሽ እንውጣ ከምር ጎበዝ ነው የማልደከተው ትላለህ ጸሎት ሳረግ። አዎ እንግዲህ ስራችን አይደል እንግዲህ አንዴ በጎ ተግባሩን ለዓለም ማስተላለፉን እንግዲህ አንዴ ከጀመርን አንተው እንግዲህ ብዙ ጠዋት እንዴት መጣ አዛሬ ሳረከተፍ ሰለ ሳረከተፍ ብላ አሁን እንደው እንደ ልማዴ እነዚህን ብርቅዬን ብርቅዬ ዕፅዋቶችን ማሳደድ አይቀርም፣ እንደው ለዓለም ማሳወቅ ሳይጠፉ ጊዜ እንታደጋቸው እንጂ መቼስ። ምን እኛ ብዙ የተፈጥሮ ሀብት አለን፣ ግን አላወቅናቸውም፣ አልተንከባከብናቸውም ማለት ነው።

እንድትፍ አድርገው እንጂ። እና እንሄዳለን እናያታለን። ጽዋት ዋንማ ጽዋት ምን እናያቸዋለን? እንግዲህ ያሉትን አልፎ አልፎ እናያቸዋለን። አንዷን ጽዋት ደግሞ ዛሬ አሳያለሁ። ግን እንጥፍ አድርገውናእስኪ ወደ ተግባራችንን እናእስኪ ከጨረስንም በኋላ አረፍ እንጫወታለን። እስኪ ይሻለን ወደ በረሃን እንውጣ ካልከኝ፣ ግን ደግሞ አንተ ሽጥፍ አድርገው ብዬሽ ነበረ። ኧረ ችግር የለውም አባ አገና ደክማል።

ሰጥቷል እንጂ ለአንድ እፅዋት ላሳውቅህ። አሃ እችን እፅዋት ተመልከት። እችን እፅዋት እያት እቻት ልህ አዳምነንም የባርኩ የሰጠው እፅዋት ነው። አሃ ከእፅዋቶች አንዷ ማለት ነው። በሺህ የሚቆጠሩ የሚቆጠሩ እፅዋቶች ባርኮ ቅዱስ የሰጠው በሚል የሚቆጠሩ እፅዋት የሰጠው ሙሴም ከግብጽ የነበሩ ባሮችን በከናአን ምድር በወጡ ጊዜ ሙሴ በወጡ ጊዜ ባወጡ ከዛ ከበረሃ በወጣቸው ጊዜም ከነአን ምድር ከሰማይ ከሚወርድላቸው መና ባሻገር የእንጨት ፍሬ እንዲበሉ አድርጎ እንጨት ፍሬን በልተዋል። አንዷ ጽዋት ምችናል። እች ጽዋትን ስሙ አጋም ይባላል። ጽዋቷ ምቹ ስሙ አጋም ይባላል። አጋም ሾህ ይወጋሃል። በዚህ ተወጣለ ያለዚህ ሾህ ማለታው ማውጣት አትችልም። ፍሪዋም ይበላል። ብዛ እስኪ እንካስ እስኪ፣ በጣም ጠጅ ነው የሚወርደው እስኪ ማይ ይወለ እንካስ በጣም ጣሚ ነው። እኔም ይወለ ስበላ በጣም የሚጣፍጥ ነገር ነው። ይወለ እግዚአብሔር እንደዚህ አድርጎ ጽዋቱን ሁሉ ሰጠ። ደላና እና እግዚአብሔር የተቀደሰና የተባረከ ነው። ለአዳምና ለልጆች እጽዋቱን በአኩል ሰጥቷል። እቺ ሌላም ስራ አላት፣ አጋም እንትባላለች። ሾሃም ሁሉ ይጠቅማል። ሾህ ሲወጋን በዚች እናወጣለን፣ ፍሬዋን ሁሉ እንበላለን። እግዚአብሔር ለኛ ያልሰጠው የለም። ተፈጥሮ፣ ድንቅ ተፈጥሮ ነው። እንዲ በጣም ተፈጥሮ በእውነት በዓለም ይህም ኢትዮጵያም ራሱ እንግዲ ኢትዮጵያ ሆነው ይህን የመሰለ ለመናም የሚጠቀሙት ሰዎች ለመብላት የሚጠቀሙት እንደ ለብዙ ለሾህ ማውጫ ይጠቀሙታል እና በጣም እኔ እውነት እጽዋቱ በጣም አስገርሞኛል። እንዲ አባ የሚያሳዩ ነገር አሁን ብርቅዬ የእጽዋት መንከባከብ አለብን መጠበቅም አለብን። ምክንያቱም አሁን ጠፍቶ ቀጣይ ሳናገኘው ከምንቀረው ምንድነው እንደ ቀጣይ ዘላቂ እንዲሆን መንከባከብ ይኖርብናል ብዬ አስባለሁ። አባ በጣም ጥሩ ነው እንጂ ድሮ ማንም እንጀራ ይበላ ነበር። ይህ ነው ምጓቸው። አዎ ማንም እንጀራ ይበላ ነበር እኮ የሚመገቡት ይኔ ነበረ። በየቤቱ ይጠራፋል

ለባለንጀር መልካም፣ ለጎረቤት መልካም መልካም እንብላ፣ አጋም እያሉ አሁን በስረጅ እናንተ ነው ማወራ እንዲያሉ እየመጡ ነበር። በጣም እንደው ጥቁር ጥቁር ሲሆን ነው የሚበላል። ቀይ ያለው እንደዚህ ሲሆን አይበላም፣ አይበላም። ጥቁር ነው የሚበላው። ጥቁር ማለት ነው። አዎ። እሺ እኮ እስኪ ምን ምን አለ? በጣም ጣፈጠኝ እንጂ ነው እውነት? አዎ። ይሄን ይበላ። ፈጣሪ ብዙ ጸጋዎችን ሰጥቶናል። መንከባከብ ግን ያሳዝናል ነው። እንጀራ ለምን ነው? አዎ እንጀራ ለምን ነው? የእጽዋት እያለ ምንም አንኩን የምንጠፉብን ጠፉብን ካሰሩብን እንጂ ጽዋቶች ምርጥ ናቸው። በጣም ባርኮ ቀድሶ ነው እግዚአብሔር የሰጠን ለአዳምና ለልጆቹ ባርኮ ቀድሶ ሰጥቷል። አዳምንም ወሰደ፣ ጽዋቱን ሁሉ አሳየው እስከ ተግባሩ። ከዛም እግዚአብሔር አዳምን እንዲያደረገና እንዴት እስቲ አዳምን እንዲያደረገና ወደ በረሃ ጠርቶ ከወሰደ በኋላና ላሳ ብሎ ጽዋቱን እንዲያረጋና ፍሬውን እንዲያርጋ በለው በለው መገበው። ከመገበው በኋላ አዳም ተገረመና ተደነቀ፣ እግዚአብሔርን ማስተዋለው ደስም አለው። ከዛም አዳም በጥሙ ደፋ አለና ሰገደለት። እግዚአብሔርም ቀና አደረገውና እንዲህ አለው ሰው ሆይ ፍቅር አይደለም ወይ ብሎ እግዚአብሔር እና ሰው ሆይ አይምኮ ፍቅር እኮ ነው።

እና ግን እቺ ብቻ ብዙም እንዴት ነው የመጥፋቷ? አደጋ ተንዣባባቸዋል። እንደ ሌሎች ብርቅዬ እጽዋቶች እጽዋት አሁን የለችም። አልፈው አልፈው አሉ። ጉቷቸው ነው ያለው፣ ጉቷቸው፣ ጨንገራቸው እንደዚህ አፍርተው አይታዩም። እቺ አሁን አልፋ የተገኘ ዛፍ ናት። እቻ ጋር ጉቷቸው ያለ አልፋ አልፈው ያሉ፣ ጠፍተዋል። ትናንሽ ነው ያሉ ማለት ትናንሽ ነው ያሉ፣ በኪስም ያዝ በለከተሞ ሰውም ታሳተሞ ሰው በጣም ነው የሚገርመው። እስኪ እች ምንድን ነው አጋም ይባላል ብዬ እስኪ በከተማውም ወስደህ አሳያቸው። ያዝና ዞርም ይጠቅማል ሰውም አጋም ይባላል ይሁላችሁ። ለሽስ ፍሬ አምሳቸው ለጉረቤቶች ላቅምሳቸው፣ አቅምሳቸው

ብለሽ አስቸግሮኛል። ሊያጠጣኝ ነው። እንዲያው እርሶ እንዳያልቁበት እንጂ ችግር የለም ጉድጓድ ያለች እዛ ስቀዳለ ይበቃኛል። አመሰግናለሁ። ያጠጧት ነው አባ ለምን ዕፅዋትን እግዚአብሔር ቀድሶ የሰጠለኝ? ለእነሱ ምን አድርገናል? ምንም አልዋለም፣ ምንም አልዋል እሱ። ምንም የዋለው ነገር የለንም። አይ ዕፅዋት ለእነሱ እኛ ምን ዋለ ብላችሁ ነው? እግዚአብሔር ለእኛ ሁሉም ባርኮ ቀድሶ ሰጠን። እኛ ግን ለእነሱ ምንም አላደረግልላቸውም። ምን በጣም እንዲ እግዚአብሔር እንደ የጠብቆት እግዚአብሔር እኔ አሁን ማጠግባቸሁ ብኛ ልም ዕፅዋቶችን የሚያጠጣቸው እግዚአብሔር ነው። ግን ጽዋቶቹን ከምጠጥተው ሳቀምሳቸው ደስ ይለኛል። ምክንያቱም የእነሱ ወረታ የመለስ አዎ፣ ወረታቸው ብዙ ነው። እና ልጅ ለጽዋቶቹን እኔም አላጠግባቸውም፣ ግን ከምጠጥተው ሳቀምሳቸው ደስ ይለኛል። አብሬያቸው ደስ የጠጣ ደስ ይለኛል። እሺ፣ ያጠጣቸው መግባቸው በእግዚአብሔር ለእኛ የሰጡት ነገር ማለት እኛ ምንም አልሰጠናቸውም። ለእግዚአብሔር የእነዚህ ወረታ የመለስ ብቻ ተዋላ። አሁን አንተ ደፍሬ ብቃለህ ለይ፣ ተባረክ፣ ምን ወጥሮ ይስጥህ። ይሄን ያል ከበራድክ መሃል አሁን ዕፅዋት መብላት ብቻ አይደለችም። ቢያንስ ሰው የጠለው እባብ እንኳን እንዲበላት በጣም ቅርፊቷን የዚችን ጽዋት የጽዋቷን ቅርፊት እየተመገበ ነው የሚኖሩ እባቡ ማለት ነው። እንደገና የዚች ዘንግ ቆርጣ ሽመሏን ብትወስዳት በሳፍ ለብለ በትዛት እስከ ዘላለም ትኖራለች። ቤተክርስቲያን ደግሞ ይሳል ዘንግ ማለት ነው። ሱማያ ነው የምትሆነው፣ ሱማያ ነው የምትሆነው። ታሪካቸው ብዙ ነው፣ ግን እየጠፉ ስለሆነ መጠሃል ባክል ልጅ ታደጓቸው፣ ታደጓቸው። ወጣቶች ናቸው፣ ትውልዶች ታግደጓቸው። እኛ እንግዲህ ትንሽ ቀን ነው የሚቀራል ብዬ አስባለሁ። ግን እንዲው ትውልዱ ያሳዝነኛል። ራቁት ሲቀር፣ በለመላውን ሲቀር ያሳዝነኛል። እንግዲህ ይህ እንግዲህ የኔ ሚዲያም ለዝናው የተከፈተ ዋና አላማው ቁም ነገሩ ምንድን ነው፣ የጠፉ እጽዋቶችንም እንስሳቶችንም